ሰው መሆን ይቀድማል። ይህ የእርሳቸው መለያ ንግግር ነው። ከምንም ነገር በፊት ሰው መሆን እንደሚቀድም አበክረው ያስተምራሉ። ከንግግርም ባሻገር በህይወታቸው ኖረው ያሳዩት እውነት ነው። ሁሉም ሰው ተስማምቶ የሚወዳቸው ተግባብቶ የሚያከብራቸው የትህትና ሰንደቅ፣ የፍቅር መለያ የሆኑት ሰው ስርአተ ቀብራቸው ተፈጽሟል። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የሚለው ስም ሲጠራ ሁሉም ሰው አእምሮ ላይ አንድ ሰው ይከሰታል አባታዊ ሞገስ ያላቸው ገጻቸው ሰላምን የሚዘምር ቃላቸው ፍቅርን የሚያፈልቅ ፈገግታቸው ልብን የሚገዛ ትልቅ ሰው ሙፍቲ ሀጂ የእስልምና እምነት ተከታዮች አባት ብቻ አይደሉም የሀገር አባት ናቸው ልዩነትን በፍቅር የገደሉ የሃይማኖት መሪ ብቻ ሳይሆን የሰው ልጆች መሪ የሆኑ ዘንድ በዘመናችን የተከሰቱ ትልቅ ሰው ታዲያ እኚህን ትልቅ የሀገር ምልክት የሆኑ ሰውን ማጣት አስደንጋጭ ነውና ሀዘኑ ጥልቅ ሆኗል በርካቶችም ሀዘናቸውን እያጋሩ ይገኛል ከእልፈታቸው በኋላ የተሰማው የኑዛዜ ቃላቸውም መነጋገሪያ ሆኗል። የቀብር ቦታ ስፍራቸው ውዝግብን ፈጥሮ እንደነበርም ታውቋል። ተቀዳሚ ሙፍቲ ሀጂ ከመሞታቸው አስቀድሞ የተናዘዙት ነገር ምንድነው? እንዲቀበሩበት የተወሰነው ስፍራስ ለምን ውዝግብ አስነሳ? በቀብር ስርዓታቸው ላይ የታየው ያልተጠበቀው ክስተትስ ምንድነው? ሁሉንም በዝርዝር እንነግራችኋለን። እግዚአብሔር በየዘመናቱ ሀገርን ያለመካሪ ህዝብን ያለ ዘካሪ አይተውም። ለዚህም ምስክሩ ታላቅ አረጋዊ፣ የበሳል አእምሮ ባለቤት፣ ሀገርን የሚወዱ ህዝባቸውን የሚያከብሩ የተጠቁ ወዳጅ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ነበሩ። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጌጥ ዛሬ አጥታለች። ይህንን የድካም አለም መገላገል ለእርሳቸው እረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሀዘናችን ጥልቅ ነው። ለቤተሰቦቻቸው ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ህዝብ መጽናናትን እንመኛለን። ይህ የሀዘን መግለጫ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያሪክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀጳጳስ ዘአክሱም ወጨጌ ዘመን በረ ተክለ ሃይማኖት ብፁዕ አቡነ ማትያስ የተላለፈ የሀዘን መግለጫ ነው። ከእልፈታቸው በኋላ እየተሰጡ ያሉ የሀዘን መግለጫዎች የእርሳቸውን ከልዩነት የጸዳ ደማቅ ስብዕና ያሳዩ ሆነዋል። እኛ ሁሉም ሰው ተስማምቶ የሚወዳቸው ተቀዳሚ ሀጂ ኡመር ኢድሪስ ደመቀ የተወለዱት በቀድሞ አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር ግንቦት አንድ ቀን 1929 ነው። ገና በለጋ እድሜ የእውቀት ፍቅር በልባቸው ጸርጾ ኖሮ ገበሬ አባታቸውን አስፈቅደው ከእስልምና እውቀት ለመቋደስ የህይወት መንገድን መጀመራቸውን በህይወት ሳሉ በሰጧቸው ቃለ መልሶች ተናግረዋል። ሀጂ ዑመር ከ50 ዓመታት በፊት ወደ አዲስ አበባ የተጓዙት ኡስታዛቸው ወይም መምህራቸውን በመፈለግ ነበረ እዚያ የተጓዙት። በደርግ ዘመን የእስልምና ጉዳዮች ሊቀመንበር ከነበሩት በሀጂ ሙሐመድ ሳኒ ሂባብ ዘንድ ጀምረውት የነበረውን ትምህርት ለመቀጠል እንጂ በከተማዋ መኖርን ሽተው አልነበረም። እርሳቸው መምህራቸውን የፈለጉትን ያህል ደሴ ከተማ ውስጥ ያስተምሯቸው የነበሩ ተማሪዎች ደግሞ እርሳቸውን ፍለጋ ተከትለው መጥተዋል። ሆኖም ለአመታት የሰበሰቡት እውቀት ሌሎችን ለማስተማር ከበቂ በላይ መሆኑን ሀጂ ሳኒ ስለተረዱ በአንዋር መስጊድና በመስጊድ ኑር እንዲያስተምሩ መደቧቸው። ሀጂ ኡመር ግማሽ ቀኑን ለራሳቸው እውቀትን ሲሰበስቡ፣ ቀሪውን የቀን እኩሌታና ምሽት ላይ በማስተማር ያሳልፉ ጀመር። ሙፍቲ ሀጂ ኡመር ኢድሪስ ከማስተማር ባሻገር ከ50 በላይ ሃይማኖታዊ መጽሐፍትን ጽፈዋል። ቅዱስ ቁርአንንም ተርጉመዋል። የቁርአን ትርጉም ስራቸው በሲዲን ተሰራጭቷል። ከ50 አመታት በላይ በዘለቀው የአዲስ አበባ ቆይታቸው ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም አስተምረዋል። ከጻፏቸው መጽሐፍት የህትመት ብርሃን ያገኙት አንዱ ብቻ ቢሆኑም እኚህን ሁሉ መጽሐፍት ለመጻፍ የታደሉ አባት ናቸው። በኢትዮጵያ የተለያዩ አካባቢዎች የተፈ ጠሩ ሃይማኖታዊ አለመግባባቶችን እውቀታ አጥር ግጭቶችን በመፍታት ስማቸው ይጠራል። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሰረቱ ሰዎች መካከል አንደኛው እርሳቸው ነበሩ። በ1969 የምክር ቤቱ አባልና የኡለማ ሊቀመንበርም ሆነዋል። ሙፍቲ ሀጂ ኡመር ኢድሪስ ከ2010 መጋቢት ወር እስከ ግንቦት 2014 ድረስ የእስልምና ጠቅላይ ምክር ቤትን መርተዋል። አንበሳ አንበሳን አይበላም፣ ተኩላ ተኩላን አይበላም። እንስሳ እንኳን ከጎሳው ሌላ ያለውን ነው የሚያጠቃው። የሰው ልጅ ምን ሆኖ ነው ሰውን የሚገለው? ምን ሆኖ ነው የሚዘርፈው? ምን ሆኖ ነው ሰውን የሚያፈናቅለው? ተማርን የምንል ሰዎችስ ትምህርቱ የት ላይ ነው? ትምህርት እኮ እውቀት ነው። እውቀት ደግሞ መጥፎ ነገርን ትቶ ጥሩን መከተል ነው። የራስን መብት አክብሮ የሌላን መብት ሲያስከብር ነው። የራሱን ሃይማኖት አስከብሮ የሌላውንም ሃይማኖት ሲያከብር ነው። እንደው ዝም ብሎ ንባብ የሆነ እንደሆነ ከንቱ እውቀት ነው። እውቀት ተግባር ላይ ካልዋለ አለማወቁ እንደሚሻል ኪታባችን ይናገራል ሲሉም ያስተምራሉ። እኚህ የሀገር ድምቀት የሆኑ ሰው ማረፋቸው ሲሰማ በርካቶች ሀዘናቸውን የገለጹ ሲሆን በቀብር ቦታቸው ላይ ግን ከፍተኛ ውዝግብ ተፈጥሯል። ስርዓተ ቀብራቸው በመኖሪያ ቤታቸው እንደሚፈጸም በተነገረው የተሳሳተ መረጃ ምክንያት ከፍተኛ ውዝግብ ተነስቶ የነበረ ሲሆን ነገር ግን በመኖሪያ ቤታቸው የሚለው የተሳሳተ መረጃ እንደሆነ እና እርሳቸው ከመሞታቸው አስቀድሞ ስለ መቀበሪያ ቦታቸው መናዘዛቸው ተሰምቷል። በኑዛዜያቸውም መሰረት ከአመታት በፊት በህጋዊ መንገድ መንግስትን ጠይቀው በተፈቀደላቸው የቀብር ስፍራ እንዲያርፉ ተደርጓል። ጋዜጠኛ መስከረም ጌታቸውም በተቀ ቀዳሚ ሙፍቲ ሀጂ ህልፈት የተሰማትን ጥልቅ ሐዘን እንዲህ ስትል መልእክቷን አስተላልፋለች። ቃለመጠየቅ የማድረግ እድል ሳገኝ ቲቪ ገብቼ አመትም አልሆነኝም። ገና አዲስ ማይክ ያዥ ነበርኩ። የእስልምና እምነት ተከታዮች በዓል ነበረና ስለ መንዙማ ለመስራት እርሳቸውን ደውዬ በመኖሪያ ቤታቸው ስርዓቱን ለመከወን ፍቃደኛ ሆኑ። ደረስን፣ ሌሎች አባቶችን ሰብስበው ተቀበሉን። የሃይማኖት በዓላትን መስራት ከባድ የሚያደርገው የቤተ እምነቱን ስርዓት መጠበቅ፣ ህግጋትን ማክበር የግዴታ ግዴታ መሆኑ ብቻም ሳይሆን ስህተት ብፈጥር በተቋሙም ሆነ በግል የሚመጣውን ጫና ጥያቄ መመለስ ከባድ ነው። ገና ጀማሪ ስትሆኑ ደግሞ አስቡት። እኔ የእምነቱ ተከታዮች የሚለብሱትን ድሪያ ብለብስም እየተንሸራተተ ፀጉሬ እንዳይታይ በሰቀቀን ወዲህ ወዲያ አላለው እቀመጥና እንደገና እንዲህ መቀመጥ የለብኝም ብዬ እነሳለሁ እንደገና ቀመጣለሁ። የእርሳቸው ግርማ ሞገስ ደግሞ እንዲሁ ብርክ ያስይዛል። ብቻ የእምነት አባቶች መሃል በመሆኔ እምነቱ የማይፈቅደውን ሆኜ ላለመታየት ተጨነቅኩ። ይህንን የውስጤን ገልጠው ያዩ ሀጂ ጠሩኝ። ፈገግ ብለውና ቀስ ባለ ድምፅም፣ እዚህ ያሉ ሁሉ አባቶችሽ ናቸው የለበስሽውም ሁሉ አክብሮቶሽን ያሳያል። ልጃችን ስለመጣሽ ደስ ብሎናል። ሳትጨነቂ ያሰብሽውን ጀምሪ ያሉኝ የኔ አባት ያ የጠፋው በራስ መተማመኔ ወደ ቦታው ሲመለስ ይታወቀኛል። ነጻነቴን ሳገኝ በቃ እንዴት አይነት ፕሮግራም ሰራው መሰላችሁ ስትል ከተቀዳሚ ሙፍቲ ሀጂ ጋር የነበራትን አጋጣሚ በማስታወስ በህልፈታቸው የተሰማትን ሀዘን ገልጻለች። በተቀዳሚ ሙፍቲ ሀጂ ኢድሪስ ኡመር ህልፈት በርካቶች እጅግ አዝነው መልእክታቸውን ሲያጋሩ ነበር። በትናንትናው ዕለትም በተናዘዙት ቦታ ላይ ግብአተ መሬታቸው ተፈጽሟል። እኛ ፍቅርን ሲሰብኩ የኖሩ አባት ደግነታቸው ደምቆ የሚያበራ የሃይማኖት መሪ አንደበታቸው ሰውነትን ከመስበክ ተቆጥቦ የማያውቀው የሀገር ዋርካ ስርዓተ ቀብራቸው ተፈጽሟል። ለቤተሰቦቻቸውም መጽናናትን እየተመኘን መሰናዶን አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን።